የቅዳሜ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ በእውነት አሜን። ሰማይና ምድርን በውስጣቸውም ያሉትን ሁሉ የፈጠረ እግዚአብሔር ይመስገን። ችሎታ ያለው አሸናፊ፣ ሰጪና ይቅር ባየዋህ፣ አስቀድሞ የነበረ ለዘላለም የሚኖር የሚሳነው ነገር የሌለ እርሱ ነው። አቤቱ በደሌንና ኃጢአቴን ይቅርትል ዘንድ በሃያልነትህና በአስፈሪነትህ በመንግሥትህና በገናንነትህ ማልድሃለሁ። አቤቱ ልዕልትና ጽንት በሆነች ክንድ ጠብቀኝ። ሰውነቴን ለመግደልም ሆነ ለማዳን በሕማም እና በችግር ሁሉ የምታሳምማትና የምትፈጉሳትም አንተነህና አቤቱ በፈጸምኩት በደል ሁሉ በድዬሃለሁና ይቅርበለኝ ኀጢአቴንም አቃልልኝ። አቤቱ እግሮቼን በቀናች መንገድ ምራቸው። አቤቱ እርዳኝ፣ አድነኝም እንጂ ወደ ፈተና አታግባኝ። አቤቱ ከምፈራው ነገር ሁሉ ጠብቀኝ፣ አድነኝ። ፍቃድህን ለመፈጸም ወደ በጎ ነገር ምራኝ። ሰይጣንና ወገኖቹንም ሁሉ ከኔ አርቃቸው። በግርማህና በገናንነትህ ከባለሥልጣን ቁጣ አድነኝ። አቤቱ የወንድም ፍቅር ስጠኝ፣ በችግሬም ጊዜ እርዳኝ አንተን ተስፋ አድርጌያለሁና ፍጹም እምነቴንም ባንተ ላይ ነውና ለዘላለሙ ለአንተ ምስጋና ይገባሃል። በእውነት አሜን። ስለኛ ወይም ለእኛ ራያ የሆነን ዘንድ በሰውነቱ አርባ ቀንና አርባ ሌሊት ለጾመ የመለኮት ፍቅር ሰላም እላለሁ። በዘባነ ኪሩብ ላይ የሚቀመጥ እርሱ በሰውነቱ ባህያ ግልገል ጀርባ ለተቀመጠ የመለኮት ፍቅር ሰላም እላለሁ። ሰማይ ዙፋኑ ምድርም የእግሩ መረገጫ ሲሆን በትሕትናው የደቀ መዛሙርቱ እግር ላጠበ የመለኮት ፍቅር ሰላም እላለሁ። አመፀኞችን የሚያቃጥል የማይዳሰስ እሳት የእሳትን ልሳን በሥልጣኑ ወይም በመለኮቱ ያሰረ እሱ እኛን ከሞት ማሰሪያ ይፈታን ዘንድ በሰውነቱ ታሰረ። መጠምጠሚያው የእሳት መጎናጸፊያውም የመባርቅት ነጸብራቅ የሆነ እሱ በሰውነቱ ቀይ ግምጃ ለበሰ። ለእኛ ክብረ መንግሥቱን ያጎናጽፈን ዘንድ የሕይወት አክሊልንና የራስ ወርቅ መድኃኒት ያቀዳጀን ዘንድ በራሱ ላይ የእሾህ አክሊል ለተቀዳጀ የመለኮት ፍቅር እሰላም እላለሁ። እልፍ አላፍት ብዙ የብዙ ብዙ የሚሆኑ እሳታውያን መላእክት የሰማይና የምድር ንጉሥ የሚሆን በእሱ ዙሪያ የሚቆሙ በሰውነቱ በጲላጦስ አደባባይ ለቆመ የመለኮት ፍቅር ሰላምን እላለሁ። ድንግል ማርያምን መርጦ ማደሪያው አደረገ። የብርሃናት ብርሃናቸው ለማየት የማይቻል ለረቂቅ እሳት ለሚሆን የመለኮት ፍቅር ሰላም እላለሁ። በገጹ ነጸብራቅ የሙሴ ፊት የበራ እሱ በነብዩ ጀርባዬን ለግርፋት፣ ጉንጮቼን ለጽፋት ሰጠው ተብሎ የተነገረውን ለመፈጸም ለእኛ ሲል በሰውነቱ ፊቱን ተጸፋ ወይም በጥፊ ተመታ፣ ጀርባውንም ተገረፈ። የሰው ልጅ የማይዳስሰው አስፈሪ የአርያም ግለት መቅደሱን ከብርሃናት ለሠራ የመለኮት ፍቅር ሰላም እላለሁ። ስለ እኛ የድንግል ማርያምን ሥጋ ለብሶ የመንግሥቱ ወራሾች አደርገን ዘንድ በሸምበቆ በትር ራሱን ተመታ። ወንዞችንና ባሕሮችን የውሃዎችን ምንጮች ሁሉ ለፈጠረ የመለኮት ፍቅር ሰላም እላለሁ። ያለ ዋጋ የተጠሙትን የሚያረካ እርሱ የሕይወት ምንጭ ሲሆን በነብዩ በዳዊት አንደበት በመብሌ ላይ ሐሞትን ቀላቀሉበት በመጠጤም ውስጥ መጻጻን ወይም መራራን ጨመሩበት ተብሎ የተነገረው ይፈጸም ዘንድ በሰውነቱ ለደረሰበት የዋጥም ከከርቤ ጋር የተቀላቀለ መራራ ሐሞትን አጠጡት ፍጹም የሆነ የትህትናን በር ለእኛ ይከፍትልን ወይም ያሳየን ዘንድ ሲሰድቡት ያልተሳደበ መከራን ሲያደርሱበት ያልተቀየመ ለመለኮት ፍቅር ሰላም ላለው። ጠለ ምራቁን ቀብቶ የውራይን ያበራ እሱ አይሁድ ርኩስ ምራቃቸውን በፊቱ ላይ ሲተፉበት ለታገሰ የመለኮት ፍቅር ሰላም ላለው። በወገኖቻችን ላይ አድራ የነበረችውን መርገም ያጠፋልን ዘንድ የወሪትን መርገም ተሸክሞ በመስቀል ላይ ለተሰቀለ የመለኮት ፍቅር ሰላም ላለው። እኛን ከበደል ተገዥነት ነፃ ያወጣን ዘንድ ቅዱሳት እግሮቹንና ማኅወያት እጆቹን በብረት ለተቸነከረ የመለኮት ፍቅር ሰላም ላለው። ጎኑን በጦር ተወግቶ ንጹሕ ደምና ውሃን ላፈሰሰልን የመለኮት ፍቅር ሰላም ላለው። እንደ ሰው በሰውነቱ ሞተ፣ ተቀበረ ሕያው እንደ መሆኑ የወይን ስካር እንደተወው ኃይለኛ ሰው በመለኮቱ ለተነሳ የመለኮት ፍቅር ሰላም ላለው። ሰውነቱን በመለኮቱ እያጸና ይህን ሁሉ ህማማተ መስቀል በፈቃዱ ለተቀበለ መለኮት ፍቅር ሰላም እላለሁ። መለኮት ግን አልታመመም፣ ሰውነቱን በሁሉም ነገር አጸናው እንጂ ያለ መጉደል ያለ መጨመር የመለኮትን ከተሰባት ጋር አንድ መሆን አምናለሁ። ከድንግል ማርያም በነሳው ሥጋ ህማሙን፣ ሞቱን፣ መሰቀሉን፣ መነሳቱን ወደ ሰማይ ማረጉን እና ከአባቱ ጋር ባለመለየት በአብ ቀኝ መቀመጡን አምናለው። አነዋወሩ በወለደው በእግዚአብሔር አብ ቀኝ አስቀድሞ የነበረ ነውና፣ ዳግመኛም ከአብና ከመንፈስ ቅዱስ ጋር አስፈሪ በሆነ ጌትነቱ ግርማ መምጣቱን አምናለው። በፍጥረት ሁሉ አንደ በተሱ በፍጹም ምስጋና መመስገን ይገባዋል ለዘላለሙ። በእውነት የእኔም ፍጹም እምነቴ ይህ ነው። ኃጥእ እንኳ ብሆን የሥላሴን አምልኮት አልተውም ወይም አልክድም። ጻድቅም ብሆን እምነቴም በሥላሴ ሃይማኖት አጸናለሁ። ዳግመኛም በዚህ ዓለም በሕይወት በምኖርበት ጊዜ ሁሉ በሥላሴ ሃይማኖት ጸንቼ ኖራለሁ። በቅድስ ሥላሴ ትእዛዝ ከዚህ ከኃላፊው ዓለም ብትጠራ እንኳን ከያዝኩት ሃይማኖቴ ጋር ከስሉስ ቅዱስ ዘንድ ደርሼ በፊታቸው እቆማለሁ። ዘማዊም ብሆን። ሥላሴን በማመን ራሴን ለካህን አስመረምራለሁ። በኃጢአት ጭቃ ብተዳደፍ በሥላሴ ቸርነት ባህር እታጠባለሁ። ከሀዲ ወይም ሐሰተኛ ብሆንም እምነቴ በሥላሴ ነው። ኃጢአት በመሥራት ብታመም የሞቴ ቀንበር ሥላሴ ናቸው። ከሰው ወገን ማንም ቢሆን የሥላሴን ፍቅር ሊያስተወኝ የሚችል የለም። በሥላሴ ልቦናዬን አጸናለሁ። ሥላሴ ሃይማኖት ምልክት ነው። ያለ ሥላሴ ሌላ ተስፋ የለኝም። ከሥላሴ በስተቀር ኃይል ወይም አሸናፊነት የለኝም። ያለ ሥላሴ ፈቃድ የመዳን ተስፋ የለኝም። እኔ ሀጡና በደለኛው በዚህ በሥላሴ መለኮት ነፍሴንና ሥጋዬን አማጽናለሁ። ሀጡን የማጽደቅ የሥላሴ ሥልጣን ነው። ዳንሰኛውን መቀደስ፣ እርቁሱን ማንጻት የሥላሴ ሥልጣን ነው። በሰማይና በምድር በየብስና በባህር ለሥላሴ አገልግሎት ምስጋና ይገባል። ስውርና ግልጽ በሆነው ፍጡር ሁሉ ላይ ስልጣን ላለው ለሥላሴ መንግስት ፍጹም መገዛትና ማገልገል ይገባል። ለዘላለም አሜን። እና መልከው ዘንድ እኛን ለፈጠረ እግዚአብሔር ምስጋና ይገባል። እመቤትና መድኃኒት ለምትሆን ለአምላክ እናት ለማርያም ምስጋና ይገባል። ኃይል ጽዮን ዕፀ መድኃኒት ለሚሆን ለክርስቶስ መስቀልም ምስጋና ይገባል። ለአባቱ አንድ የሚሆን ወልድን ለወለደ እግዚአብሔር ምስጋና ይገባል። ዕውቀትን የሚገልጽ የአብ አንድ ልጁ የሚሆን ለእግዚአብሔር ወልድ ምስጋና ይገባል። ያዘኑትን ለሚያረጋጋ ለቅዱስ መንፈስ ፈራቅሊጦስም ምስጋና ይገባል። አብ ባኗወሩ አምላክ ሲሆን መንበሩም ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድም ባነዋወሩ አምላክ ሲሆን መንበሩም ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም ባነዋወሩ አምላክ ሲሆን መንበሩም ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ ዙፋን ያለመከፋፈል ወይም ልዩነት ሳይኖር በአንድ መለኮት ሦስት አካል እንዳላምናለሁ። ልዩነት ለማይኖርበት ለሥላሴ አንድነት ምስጋና ይገባል። ለሁለት ለማይከፈል ለመለኮት ሦስትነት ምስጋና ይገባል። ለማይበታተል ለመለኮት አንድነት ምስጋና ይገባል። በፍቃድ ለማይለይ ለሥላሴ ልቡና ምስጋና ይገባል። ለማይመረመር ለሥላሴ አነዋወር ምስጋና ይገባል። የሰማይ መጥቀት የምድር አድማስ ለማይወስነው ለሥላሴ አካል ምስጋና ይገባል። ለማይታወቅ ለሥላሴ ጥንታዊነት ምስጋና ይገባል። ከሦስትነት ወደ ሁለትነት ዝቅ ለማይል የሥላሴ ሦስትነት ምስጋና ይገባል። ከሦስትነት ወደ አራትነት ከፍ ለማይል የሥላሴ ሦስትነት ምስጋና ይገባል። ፍጻሜ ለሌለው ለሥላሴ መንግሥት ምስጋና ይገባል። ከጥፋት ለሚያደል ለሥላሴ ቸርነት ምስጋና ይገባል። ተነግሮ ለማያልቅ ለሥላሴ ቸርነት ምስጋና ይገባል። ልብህን ለሚያስደስት ሕሊናን ለሚያነቃቃ ለተድላ ሥላሴ ምስጋና ይገባል። አብ ወልዶ መንፈስ ቅዱስ በሁሉ የመላች ናት ሥላሴ በነጸብራቅ የተከበበ ነው። ኤሎሄ ኤሎሄ በማለት ለሥላሴ ምስጋና ይገባል። ልዩ ቅዱስ ሶስት ሆይ እኔን አገልጋያችሁን ከስጋ ከነፍስ መከራ ድኑን። ታምር የአብ የወልድ የመንፈስ ቅዱስ ይቅርታቸውና ሀብተ ረድኤታቸው ከህዝበ ክርስቲያን ጋር ይሁንና ሥላሴ ያደረጉት ታምር ይህ ነው። በጽር ወይም ግሪክ አገር ከልጅነቱ ጀምሮ በዝሙት ፍቅር የተነደፈ አንድ ሰው ነበረ። የእግዚአብሔርንም ሕግ ፈጽሞ አያውቅም ነበር። ከዕለታት በአንደኛው ቀን አንዲት የመኮንን ልጅ ወደ እሱ እንዲስትል ላከችበት። ወንድሜ ሆይ ፈጥነህ ወደ እኔና ስለ ችግር ብዛት በልብህ ያሰብከውን ሁሉ ፈጽምልሃለሁና አለችው ሰውየውን የውን በችኮላ ወደ እሷ ሄዶ በመማለድ እንዲህ ሲል ጠየቃት እነሆ እኔ የመጣሁት ከአንቺ ጋር ለመገናኘት ነው አላት እነሆ የፊትሽ ደም ግባት ያነጋገርሽ ቅልጥፍና ማርኮኛል እና አላት እሷም ለምን እንደዚህ ትለኛለህ ጥሩ ሥራ አይደለምና አለችው ወንድሜ ሆይ፣ እኔ የጠራሁ የችግርህን ወሬ ስለሰማው በጌቶቼ በስላሴ ስም ካለኝ ገንዘብ ምጽዋት ልሰጥ ነበር። ስለምን ነገር አንተ በከንቱ ዕዳሴ አነጋገርህን ታሰማምራለህ? ከዘማዊ ሰው ጉሮሮ ወተት ይፈልቃል፣ ከከንፈሩም የማር ወለላ ጠብ ይላልና ስለዚህም አንተ ዘማዊ ሰው እንዴት ነፍሴን በኀጢአት ባህር ልታሰምጣት ወደድካለችው ከዚህ በኋላ ውድ እህቴ ሆይ የለመንኩሽን ኩሽን ሁሉ ትፈጽሚልኝ ዘንድ ጠይቅሻለሁ፣ እግዚአብሔር እንደ መጽዋት አድርጎ ይቆጥርልሻል አላት። ዳግመኛም ውድ መቤቴ ሆይ በዚህ አይነቱ ግብር ወይም ነገር ስሞት ጥቂት እንኳ አሳዝንሽም ምን አላት። ሴትየዋም ወንድሜ ሆይ ከተወለድኩ ጀምሮ ሰው ምግብና መጠጥ ባለማግኘት ይሞታል እንጂ የዝሙት ሥራ በማጣት የሞተ ሰው አላየሁም፣ አለችው። ዳግመኛ መልካሟ እመቤት ሆይ ከአንቺ ዘንድ አፍሬ እንዳልመለስና የዝሙት ሥራ በማጣት ነፍሴ ከመውጣቷ በፊት በፈጠሩሽ በሥላሴ ስም በአንድ እንተኛ ዘንድ እለምንሻለሁ አላት። ሴትየዋም ከኔ ጋር የዝሙት ስራ ከምትሠራ ይልቅ ነፍስ ከሥጋ ብትለይ ይሻልሃል። እነሆ በዚህ የተነሳ ወደ መንግስተ ሰማያት ትገባለህን? አለችው። ይህም ሰውዬ የዝሙት ስራ ከሠራው በኋላ ወደ ቄስ ወይም ወደ ካህን ሄጄ ኃዛትን በመናገር ንስሐ እንቀበላለሁ አላት። አንተ ዘማዊ ከቄስ ዘንድ ከመድረስ በፊት ምን እንደሚያገኝ ታውቃለህ? ምናልባት በድንገት ሥላሴ ቢጠሩህ ወይም ብትሞት በፊታቸው ቆመህ ምን ትመልሳለህ አለችው ሰውየውም ይህን ነገር ሰምቶ መልካሟን መቤቴ ሆይ ጥሩ ምክር መከርሽኝ እነሆ ማህየዊ የሚሆን ቃልሽንና መንፈሳዊ የሆነ ምክርሽን ተቀብያለሁ አላት ይህንም ካለ በኋላ ወደ ሀገሩ ተመልሶ ሄደ ወደ ሀገሩን በሚሄድበት ጊዜ መላእክተ ጽልመት በቀማኛ ሰዎች ወይም በሽፍቶች ተመስለው በመንገድ ጠበቁት። ጎኑን በጦር ወግተው ገደሉትና ይህች ነፍስ የእኛ ድርሻ ናት። በዝሙ ስራ ላይ አግኝተናታልና ተባብለው ነፍሱን ይዘዋት ሄዱ። ነገር ግን መላእክተ ብርሃን መጥተው ይህች ነፍስ የእኛ ናት፣ ክፉ ነገር አልሰራችምና እናንተ ግን እንደ ሽፍታ በመንገድ ጠብቃችሁ ሰውየውን ገድላችሁት እንጂ በማለት ከሥላሴ ዘንድ አቀረቧት። መላእክተ ጽልመትም ይህች ነፍስ የእኛ ናት፣ በልቡናዋ የዝሙ ሥራ ስታስብ አግኝተናታልና ሲሉ መለሱ። መላእክተ ብርሃንም ሰው ባድራጎቱ እንጂ በሀሳብ ብቻ አይፈረድበትም ወይም አይኮንንም አሏቸው። ስለዚህም እኒህ ሥላሴ ይህች ነፍስ ልትኮንን አይገባትም፣ ነገር ግን የዚህ ሰው ነፍስ ተመልሳ ከሥጋው ተዋሃድ እንጂ ሲሉ ፈረዱ። በዚህም ጊዜ ያ በሽፍቶቹ እጅ የሞተው ሰው ተነሳ። ከዚህም በኋላ ወደ ጽር አገር ሄደ። በጉዞው ላይ ያገኘውን ነገርና መልአክ ተጽልመትም ያደረሱበትን አደጋ ለሀገሩ ሰዎች ሁሉ ነገራቸው። የዓለም ነገሥታት ሥላሴም ከጥፋት ሞት እንዳዳኑ ታስረዳቸው። የጽርም ሰዎች ይህን በሰሙ ጊዜ ፈጽመው አደነቁ። እስከ ዛሬም ድረስ ቸር የሚሆኑ የሥላሴን ስም በፍጹም ምስጋና እያመሰገኑ ይኖራሉ። ይቅርታቸውና ሀብተ ረዴታቸው ከህዝበ ክርስቲያን ጋር ለዘላለሙ ይኑር፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትም ትምጣ፣ ፍቃደ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን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 የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ፣ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለሆን ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን።